ሰላም ነዎት? እንዴት ነዎት? ወንድም እንዴት ነህ? ደህና ነህ? እሺ፣ አባት እንዴት ነህ? እናት እንዴት አሉልኝ? አለን፣ ይመስገነው። ልጆቹ ነዎት? አዎ ልጆቹ ናቸው። ምኑ ነው? እናት ልጆቹ መምተኞች ናቸው። እኔ የማደሪያም ያው አደረግኩ፤ ዛሬ ግን አቃተኝ፤ ያው እዚህ ይዣቸው መጣሁኝ። ያው የሆነ ሰጡኝ። የሰጠኝ የለኝም። ሌላ እሱስ መስራት አይችልም። እሱ አይችልም ነው፣ አይቶ ነው የሚያደርግ። አእምሮ ችግር አለበት ነው? አዎ የአእምሮ ጥንቀት ስላለበት እሱ፣ ከልጅነቱ ነው። መንቀሳቀስም የማይችልው ልጅነቱ ነው። ሀደር ይቆማል፣ ሀደር ይቆማል ስንል ያው የገጠር ሰው ዝም ብለን እያየን ነው። እንደዚህ ሰላም እንዴት ናችሁ? ወደ ቤተሰብ ዛሬ የሚገኘው በደቡብ ጎንደር ስማዳ ወረዳ ነው። እኒህ የምታዩዋቸው የእናታችን ልጆች ናቸው። እሱ የአእምሮ ታማሚ ነው። እሱ ደግሞ አካል ጉዳተኛ ነው እንደምታዩት፣ ማውራትም አይችልም። እሱ ወንድም መስራት አይችልም። እንግዲህ እነዚህን የምታስተዳድር እናታችን ብቻቸውን ናቸው። በጣም ነው የሚያሳዝኑት፣ እና ከዚህ ተጠግተው ነው ያሉት። ችግረኛ ነኝ። አሁን እኔ በሱ በስላሙ በሱ ቀጀኖችን በቀሉ አንጥቻ ሰጠዋል። ልጆች ሊያድሩ ሲሆኑ ያው እባካችሁ፣ ሳገኝ እሰጣቸዋለሁ እያልኩ ነው። እሺ መጣን፣ ይጠብቁንሽ እሺ እንዴት ቆዩ? ይሄን እናት አለነ ቀዩ መታናል። ተመልሰን ይሄ መቶ ኪሎ ጤፋ ምትንለውታል። እሺ እናት አመሰግናለሁ። እቺ ደግሞ አስር ሺህ ብር ናት። ለአንዳንድ ነገር ለልጆች የሚያደርጉላቸው ለእርሶም ይሄን ያደረጉልዎት ፍቅረ ማርያም እና ጽጌ ማርያም ልጆቻችን ቤተሰቦቻችን ይመርቁልን ብለው እነሱ ናቸው። እሺ እናቴ አመሰግናለሁ። በዚያ ላይ ይቆያቸው። አሜን እኔም ራሱ ክራይ ቤት በሆነ እንኳን ክራይ ቤት ያው ልጁን ስለጠሉብኝ ነው ከዚህ ወጣሁኝ። እባካችሁ ስለመድኃኔ ዓለም ብዬ ነው ከዚህ የከተቱኝ። እሺ አመሰግናለሁ። ደግሞ ደሞ እናቴ ለእግዚአብሔር ለነፍሷ ጋር ያድርግላችሁ። እግዚአብሔር ይስጥልኝ እናት ዓለም እናንተንም ያቆያችሁ። እግዚአብሔር ይስጥልኝ እናት ከችግር አንጻር እኔ ለየት ማሽን ለ ራሱ አሁን ሰባት መቶ ስንት ብር ነው ለጅ ተባካቸው እየ ነው ያመጣኋት። ሙስሊሙ ዛሬም ይኸው መቼም ተመስጌን ነው እንግዲህ ይመስገን ነው። በዚያ ላይ ይቆያችሁ እናቴ፣ የኔ ልጆች አምላክ ያቆያችሁ። እናንተ ነው እግዚአብሔር ይስጥልኝ። የልጆቹንም ቤተሰቡንም ቢሳ ያዙርብኝ፣ ይጠብቅልኝ። የእግዚአብሔር በዚያ ላይ ይቆይልኝ። እግዚአብሔር ይስጥልኝ ያመሰግናለሁ። እናንተንም እነሱንም በጣም ነው የማመሰግን። እግዚአብሔር ይስጠልን እና እንግዲህ እኒህን ልጆች አየህ፣ መቸም አሁን ጎረቤት ነው የያዘኝ ብዙውን። አሁን ቢታረድ ቢጠመቅ ጎረቤት ነው የያዘኝ። በጎረቤት ላይ ነው የኔ ሳይሆን ጎረቤት እየረዳኝ ነው። ዛሬም ደግሞ ተመስኬን ነው። እግዚአብሔር ይስጥልኝ እናቴ፣ አመሰግናለሁ። በጣም ነው የማመሰግን። አሜን የኔ እናት፣ ባሉ አመሰግናለሁ አባት ወይ ባ